ወላሂ በረካቱ ውድና የተከበራችሁ ወንድሞቼ እና እህቶቼ፣ ዛሬ የማመጣው ነጥብ ከባድ ነጥብ ነው። በደንብ አድርጋችሁ ስሙኝ። መስማት ብቻ አይደለም፣ አሰሙ ለሌሎች ወንድሞቼ እህቶቻችሁም ላኩላቸው አላችሁ። አንተ ግን ከነሱም በሆነ ነገር ትለያለህ አለኝ ከሌሎቹ ከማውቃቸው ኢትዮጵያውያኖች በምንድን ነው የምለየው ስለው አንተ ንጽህና እንጠብቃለክ ወላ ብብትህ ወላ አፍህ አይሸትም ደስ ይላል ለሽታህ አለኝ አለ አንገቴን ደፋዋል ምክንያቱም በሀገር ደረጃ ግማታም ስትባል አስበዋል ምን ያህል እንደሚከብድ ልጁ በጣም ግልጽ ነው ሲነገረኝ ማለት ነው ልጁ ይሄኛው ልጅ በጣም ግልጽ ነው በሀገር ደረጃ ነው ግማታም የተባለው ወላሂ በጣም ተሰማኝ፣ ተሰማኛለኝ በጣም ተሰማኝ። ግን አለ ወደ ማህበረሰባችን ልማድ ስመለስ ሳስበው ሰውዬ የተናገረው ነገር ብዙም ከእውነት የራቀ ነገር አይደለም፣ በተወሰነ ደረጃ አለብን ያ ነገር። እስቲ እናውራ አንድ ባንድ ማለት ነው ምሳሌያዊ አነጋገር ተብሎ ከሚጠቀሱ ነጥቦች መካከል አንደኛው ላንሳላችሁ። ወንድ ልጅ እግሩና ብብቱ ካልሸተተ ምን እንደሆነ ምን ማለት ነው? ብብቱና እግሩ ካልሸተተ መሽተት አለበት ማለት ነው። ማንስ ምን ስለሆነ ነው የሚሸተው? የሰው ልጅ እንደሆነ እሱን እስቲ መጣበታለሁ ጋር ያለውን ግንኙነት መጣበታለሁ። ኢስላም እንዴት አድርጎ ይሄን ነገር ተህዲብ እንዳደረገ የሰው ልጅ እንዴት አድርጎ ጽድት ማለት እንዳለበት እንዴት እንዳስተማረስ ይመጣበታለን። የኛ ማህበረሰብ ጥርስህን በቡሩሽ ተበረሸው፣ ወንተሳ በሳሙና ታጠበው ስትለው አረ ይለምድብኛል እሱ የሚፈራው ምንድን ነው? ከግማቱ ዓለም ወጥቶ ወደ ጽዳቱ መውጣቱን በጣም ይፈራዋል። ይለምድበታል፣ ለጽዳቱ ብብትህ ለምን ድሮን ተተቀበበረ ይለምድብኛል። ወደ ሐዲሱ ደግሞ እንምጣ። ወደ ሐዲስ ነበው ደግሞ እንምጣ። ከሐዲስ በፊት የሆነ አንድ አባባል ልበልላችሁ። ዝናቡ መጣ ተንጠባጠበ። ኮመንት ላይ የሆነችን ቃል ብቻ ከውስጥ አውጡና ጻፉልኝ፣ የሚሞላውን ቃል ማለት ነው። እኛ ሙስሊሞች እንደዚያ ያ ተብሎ ስንሰደብ የነበርን ማህበረሰቦች ነን፣ ጽድት ስላልን ብቻ በጽዳታችን የተሰደብን ገራሚ ህዝቦች ነን። ጽድት ስላልን ዝናቡ መጣ ተንጠባጠበ እንትን እንትን እንትን አጠበ ተብሎ እንሰደብ ነበር። ውጪ ትክክለኛ የመጽዳዳት ስርዓት ሆኖ ሳለ እኛ የምናደርገው ነገር ያ ማህበረሰብ ግን አሁን ወዴት እየሄድን ነው? ምን አይነት ነገር ውስጥ እየገባን ነው?

የሰው ልጆች የተፈጠሩበት ፍጥራህ የሚባለው ነገር ወይ ደግሞ አላህ Subhanahu Wa Ta'ala ነቢያቶችን የላከበት የመጀመሪያው መነሻው ፖይንቶች ወይ ደግሞ አስተምህሮቶች መካከል ትላልቅ አምስት ነገሮች አሉ አሉ። እነዚህ አምስቱ ነገሮች መለስ ብላችሁ ብትመለከቱ በሚገርም ሁኔታ አምስቱም የንጽህና አጠባበቅ ዘዴዎች ናቸው። ተግባባን። የብብት ፀጉር መነቀል እንዳለበት፣ ጥፍር መቆረጥ እንዳለበት፣ ታችኛው ፀጉር መላጨት እንዳለበት ከዚህ አለፍ ስንል የብብት ነገር መጣ። የብብትን ፀጉር መንቀል ለምንድን ነው ሲባል የብብት ጸጉር የሚነቀለው ብብት ጸጉር ሲኖረው መጥፎ ሽታ እንትን የማለቱ እድል በጣም ሰፊ ነው፣ ከፍተኛ ነው። ስለዚህ ኢስላም እንዴት አድርገን ጽድት ብለን በጥሩ ሽታ መንቀሳቀስ እንዳለብን አስተማረን። እኛ ደግሞ እንደው ይለምድብኛል። ግማቱ ከሚለምድብን ኢስላም ይልመድብን። ተቀባባን። ግማቱ ከሚለምድብን ሱናው ይልመድብን።

እሳቸው ሽታቸው ራሱ የእሳቸው ሽታ ሰሃቦች ሁላ በጣም ይወዱላቸው ነበር። ሐታ ከእሳቸው የሚወጣው ላብ የሚጠቀሙትን ሽቶ ሽታ ነው የሚይዘው። ሲጀመር በጣም ምርጥ መዓዛ ነበረው፣ ጥሩ ሽታ ነበረው። የዚያ ነብይ ተከታዮች ነን እኛ። ውርደት ነው ከእኛ መጥፎ ሽታ መውጣት። ወደ አፍ ማጽዳት ነገር ደግሞ እንደምጣ፣ ጥርስ ለምንድን ነው የማትቦረሸው? ለምንድን ነው ሳሙና ማጥ ጥርስ ይቦረብሮ? ጥርስ የሚቦረብረው ምግብ በልተህ ሲጋራ አጨሰህበት ጫትቅመህበት የፈለክ ነገር አድርገህበት ዝም ብለህ ሳትታጠበው መሄድ ነው። ጥርስን የሚቦረብረውም የሚያጠፋውም የሚያሸተውም እንዲሸት የሚያደርገውም ጽዳቱን ደግሞ የሚጠብቀው ምንድነው ካልክ፣ ሀዲት ላይ ያለልክ ነብያችን ሰለላሁ ዐለይሂ ወሰለም በአንድና በሁለት አይደለም ብዙ ሀዲቶች ላይ ደግሞ ደጋግሞ ተናግረዋል። በዚህ ጉዳይ ላይ ምንድነው ያሉት?

ሰውነታችሁ በአጠቃላይ ይጽዳ፣ ሽቶ ተጠቀሙ፣ አፋችሁ ይጽዳ። ነቢያችን እኮ ሰለላሁ ዐለይሂ ወሰለም ሲናገሩ ንግግራቸው ይጣፍጥ ነበር ይባላል። ንግግሩ የሚጣፍጥ ሰው አብዛኛውን ጊዜ ጽዳቱን የማይጠብቅ ከሆነ አጠገቡ የሚኖሩ ሰዎች የእሱን ንግግር ቶሎ ጨርሰው መሄድ ነው የሚፈልጉት። የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች እኮ እሳቸው ንግግራቸውን ደግሞ እንዲደጋግሙ በጥያቄ እኮ ነው የሚይዟቸው አንተ የአላህ መልእክተኛ እንዲህ ቢሆንስ እንዲህ ቢሆንስ እያልን ነበር የሚያዳምጧቸው። ለምንድን ነው ሲባል እሳቸውም ሽቶ ስለነበሩ ነው፣ እራሳቸው ታቋባን ያንን ሽቶ። ነብይ እንከተላለን እያልን ደግሞ እኛ የሽቶ ጠላት መሆን ከሽቶ መራቅ የለብንም። በአገር ደረጃ ደግሞ በመንግሥትም ደረጃ ይሄ ነገር ቢታወጅ ደስ ይለኛል። ለኔ ከባቢ ሳይንስ ምናምን ተብሎ በልጅነታችን ተምረነዋል። በኦሮሚፋ ደግሞ ሐዋሳ ይባላል። ሐዋሳና ሳይንስ ተብሎ የምንማረውና

ሽታችን ያማረ አጠገባችን የሚቀመጥ ሰው ሁላ በእኛ መታወድ የሚፈልግ የኛ ሽታ ደስ የሚለው መሆን አለበት። የሆነ ቦታ ስንሄድ ምን አይነት ሽታን የተቀባኸው ተብለን መጠየቅ አለብን እንጂ እንዲያው አፉን በዘጋልን የምንባል አይነት ሰዎች መሆን የለብንም ልላችሁ ነው የመጣሁት። አላህ ሱብሓነሁ ወተዓላ ንጽህናቸውን ጠብቀው የነብዩን ሰለላሁ ዐለይሂ ወሰለም ሱናን አሟልተው መልካም ምንዳ ካገኙ መልካም ባሮች መካከል ያድርገን እላችኋለሁ። ጨርሻለሁ። ለሁሉም ሰው ሼር አድርጉ፣ ንጽህናችን እንጠብቅ።